በየቀኑ ሁለት ጊዜ ሁለት ጊዜ ለማለት ደግሞ ከአንድ ደቂቃ በላይ አይረዝምም፣ ነው 30 30 ሰከንድ ቢፈጅ ነው። ጠዋት አንድ ጊዜ ማታ አንድ ጊዜ ክኒን አድርገን ብንወስደው የጀነት ክኒን። ሐኪም ያዘዘል ክኒን እንኳን አይቀርም፣ እረስተህን ብትመጣ እራሱ በራይድ 300 የሚሆን አራት መቶ ከፍለህ ያለህበት ሱቅ ድረስ ታስመጣዋለህ። ለምን ጤና ነዋ? ከጤና የሚበልጥ የለም ተብሎ፣ ከጀነትስ የሚበልጥ ምን አለ እንደ ክኒን ቆጥሮ

እንድፈጽም የማዘዝከኝን ነገር ለመፈጸም ቃል ኪዳንህን እየጠበቅኩ ነው። ወዋዕዲክ እንዲሁም ያንተን የተስፋ ቃል ኪዳን ትዛዘን ፈጽሜ ከሆነ ጀነትን እሰጥሃለሁ ብለ ቃል የገባህልኝንም ተስፋ አደርጋለሁ። መስተጣዕቱ የቻልኩትን ያክል አዑዙ ቢከ ሚን ሸሪ ማ ሰናዕቱ እኔ ከሰራኋቸው መጥፎ ነገሮች ሁሉ ያንተ ቁጣና ቅጣት ወደ እኔ እንዳይመጣ በነዛ ሰበብ ባንተ ጠበቃለሁ።

ወመን ቃለሃ ምን ሌይሊ ሙቅነን ቢሃ፣ በሌሊቱ ክፍልም እርግጠኛ ሆኖ በሷ ያለ ሰው ከዓስር በኋላ ፈጅር እስኪደርስ ደግሞ ባለው የተናገረ ሰው አንዴ ማለት ነው። ፈማተ ምን ሌይለትህ ቀብለ አንዩስቢሕ፣ ከማንጋቱ በፊት ቢሞት በዛው ሌሊት ፈሁወ ምን አህል ልጀና፣ የጀነት ሰው ጠዋት፣ አንድ ማታ አንድ አሁን ያለውን ዚክር ብን ደግሞ ሰላሳ ሰከንድ እንኳ አይሞላም። ዝም ብለን ሰላሳ ሰከንድ እንኳ ብናደርገው ሁለት ጊዜ ለማለት አንድ ደቂቃ ነው የሚፈጀው። በአንድ ቀን ውስጥ አንድ ደቂቃ ነይቶ ኃጢአተኛ መሆኑን አምኖ ጌታዬ ይምረኝ ዘንድ ብሎ እንደዚህ ክርክኒን አድርጎ ለምን አይቆጥረውም? አላህ ይወፍቀን፣ የተግባር ሰው ያደርገን። አላህ ውጭ ያለን አካል እንድናመልክ ጥሪ የሚያቀርቡልን ወገኖች ጥያቄ ልንጠይቃቸው ይገባል ማለት ነው። ያ ጌታ ነው ብላችሁ ምሰብኩት እንድናመልከው የምትጋብዙን አካል እናንተ የኔ ባሪያ ናችሁ እኔ የዓለም ጌታ ነኝ ብሎ ሰብኳል ወይ? አዎ ብለው ከተናገሩ መጽሐፉን ክፈቱና አሳዩን ነው። አንድም ቦታ የለም። ከሌለ እናንተ ባሮቼ ናችሁ ካላለም፣ ወይ እኔ የዓለም ጌታ ነኝ ብሎ ካላስተዋወቀ በምን መልኩ ነው የምንገዛው ታዲያ? እሱ አላህንማ የምናመልክበት አንዱ ምክንያት እርሱ የዓለማት ጌታ ነው፣ እኛ የእርሱ ባሮች ነን ባሮቼ ሆይ ተገዙኝ ስላለነው ነው። ይሄ አንደኛው ምክንያታችን ነው። ግልጽ ነው ወንድሞች ተግባብተናል። ሁለተኛ፣ አምላካችንን አላህን እርሱን ብቻ የምንገዛው እርሱን ብቻ የምናመልከው ለምንድን ነው ከተባለ ሊአነሁ ካሊቁና ብቸኛው ፈጣሪያችን እርሱ ብቻ ስለሆነ ነው እኛን ካለመኖር ወደ መኖር ያመጣን ህይወትን የለገሰን የፈጠረን አስገኝ ፈጣሪያችን እርሱ ብቻ ነው። ከአላህ ውጪ ሰውንም ጅንንም መልአክንም ዓለምን ፈጥሬያለሁ ብሎ በግልጽ የተናገረ ማንም የለም። እኔ ብሎ አላህ የሚመለከው የዓለማት ፈጣሪ ስለሆነ ነው። ፈጣሪን ማምለክ እንደሚገባ የቱ ጋር ተናገረ ካሉ ሱረቱል በቀራ ቁጥር 21 ላይ

እነዚያን ከእናንተ በፊት የነበሩትን ወላጆቻችሁን አያት ቅማያት እስከ ዓደም ዓለይህ ሰላም ድረስ ያሉትን የፈጠረውን ጌታ ተገዙት። ዒባዳ የሚገባው ይሄ ፈጣሪ ብቻ ነው። ለዐለኩም ተተቁን፣ ይሄን ጌታ ትጠነቀቁ ትፈሩ ዘንድ አለ። ልንገዛ የሚገባው የፈጠረንን ያስገኘንን ነው። በሌላም ስፍራ ምን ይላል? ሱረቱል አንዓም ማዕራፍ ስድስት ቁጥር መቶ ሁለት ላይ ዛልኩምሙላሁ ረቡኩም፣ ይሃችሁ የእናንተ ጌታችሁ አላህ ብቻ ነው። ላ ኢላሃ ኢላሁ፣ ከሱ በስተቀርም በእውነት የሚመለክ ሌላ አምላክ የለም። ኻሊቁ ኩል ሸይ፣ የሁሉ ነገር ፈጣሪ ነውና ፋዕብዱህ፣ ስለዚህም ተገዙታል። የነቢዩ መሐመድ አስገራሚ ተአምር ይህ ቪዲዮ ሙስሊም ሆናችሁ ከደረሳችሁ ለነብዩ ባላችሁ ፍቅር ልክ በደንብ ኮፒሊንክና ሼር ዲቪት ሪፖርት በማድረግ ለካፊሮች አድርሱ። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ አማኝ ያልነበሩ ህዝቦች በነብይነትህ አንቀበልም አሉት። ነብዩም ሰለላሁ ዐለይሂ ወሰለም ጨረቃ ለሁለት ብሰነጥቃት በነብይነቴ ትቀበላላችሁ አላቸው። ህዝቦችም አዎ አሉ። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም እጃቸውን ወደ ላይ በማንሳት አላህ ሱብሃነሁ ወተዓላ ጨረቃን ለሁለት እንዲሰነጥቅላቸው ጠየቁት። አላህም እንደጠየቁት አደረገላቸው፣ ጨረቃን ለሁለት ሰነጠቀላቸው። ከዛም ኩፋሮች ይህን ነገር በተመለከቱ ጊዜ ገሚሱ ሰለመ፣ ገሚሱ ደግሞ ይህ ድግምት ነው፣ ጥንቆላ ነው በማለት አስተባበለ። አላህም በቅስፈት ጨረቃን ለሁለት ገጠማት እና የሚያስገርመውና ታምሩ የሚቀጥለው እዚህ ጋር ነው። ናሳ ከባድ የሆነ ጥናት በጨረቃ ላይ ሲያደርግ የጨረቃን ስንጥቅ በዚህ መልኩ ተመልክቶታል። እናም አላህ ሱብሓነሁ ተዓላ ይህን የጨረቃ ስንጥቅ ለማስረጃ አስቀምጦት ነበረ። ሱብሓነላህ የኛ ነብይ ሰለላሁ ዐለይሂ ወሰለም እጅግ በጣም ገራሚና ተአምረኛ ነብይ ነበሩ። ሁላችሁም ኮመንት ላይ ሰሏት በመውረድ ይህን ቪዲዮ ራሳችሁ ጋር እንዳታስቀሩ። ያላ ኩዋ መንገድ ጋር ያውመ ጀሰቱ ለሐዝረት ዩሱፍ ቢበተትኪ

ቸርቸል እና ፓራራራ ማራ ሻራራ ማራራ ማለ ሰያራ ኦ ኢየሱስ ኦ ኢየሱስ ይላል። አሜን አሜን አሜን እንበዋ አንዳንዱ እንበዋ። አሁን ረሃቡ ዳቦ ነው እንጂ ኢየሱስ ታይቷት ነው። ጋይስ፣ በዚህ ዘመን በሕይወት ያቆየንን የማናየው ጉድ የለም በየቀኑ የማንሰማው አዲስ ነገር ይላል። አሲ ይሄ ሚዲያ ሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ሳሮን የቀብር ስነ ስርዓት አስፈጻሚ ድርጅት ነው የሚለው እንግዲህ። እንዲሁም የመቃብር ማስዋብና ዲኮር ስራ ይደውልል፣ ብለው ስልካቸውን አስቀምጠዋል። እንደምታዩት የተንጣለ ቤተሰብ ይሄ ሁሉ ወጭ አውጥቶ አንተ ሲሆን ስትገባ አስበ የብሬን ፈተና እንደመውደቅ ውስጥ ከገባ በኋላ ነው ኬክ የሚቆርሰው አለች። ሪፕሌ ላይ ገባና ደግሞ አይ ከቆረሰ በኋላ ነው የሚገባ። ዋይፋይ ካሌለው ይደብረኛል። ይሄን ደግሞ ተመልከት። የስልክ ቻርጀር ቦታ ብቻ አስተካክላል። ሪፕሌ ላይ ገባና ይሄ ደግሞ ለላይፍ ነው። አላታውይ ውስጥ ያለውን ድባብ ስትሪም እያደረጋችሁ በላይ ይቅር በለን፣ ይቅር በለን። ሜካፕ አርቲስት ባለ ሁለት መኝታ አስፋልት ዳር ይኖራችኋል።